በዓላትን ተንተርሰው የሚደረጉ አቅምን ያላገናዘቡ ወጪዎች እዳ ውስጥ ሊያስገባን ስለሚችል በዓላትን በአቅም ልክ ማክበር እንደሚገባ በኢትዮጵያ ንግድ ባንክ የባሕር ዳር ዲስትሪክት ዳይሬክተር አቶ ደሞዝ በልቢ ተናግረዋል። በግለሰብ ደረጃ የሚደረግ ቁጠባ ባህልን ማዳበር ከተቻለ ሀገራዊ ኢኮኖሚውን ለማሳደግ የሚኖረው አስተዋጽኦ ከፍተኛ ስለመሆኑም ተገልጿል። ሃይማኖት ተስፋዬ ተጨማሪ አለው። ቁጠባ የነገ እድገት የሚወሰንበት አይነተኛ ምክንያት በመሆኑ በዓላትን ተንተርሶ የሚደረግ ወጪ አቅምን ያላገናዘበ ከሆነ ዓመታትን የሚሻገር ዕዳ ውስጥ ሊያስገባን ይችላል። በመሆኑም ለበዓላት ወጪ ስናወጣ ነገን ታሳቢ ባደረገ መልኩ መሆን እንዳለበት በኢትዮጵያ ንግድ ባንክ የባሕር ዳር ዲስትሪክት ዳይሬክተር አቶ ደሞዜ ባልቢ ተናግረዋል። አንድ ሰው ከፍተኛ ገንዘብ ሊያገኝ ይችላል። የነገ እድገቱን የሚወስነው ግን ያለው ያገኘው ገቢ ሳይሆን ከቆጠበው ነው። በባህል ወቅት በርካታ ወጪዎች የምናወጣበት ነገር ነው የሚሆነው። ስለዚህ ባህል ላይ እነዚህ ወጪዎችን ስናወጣ ነገ ለሚኖረን ሌሎች ፍላጎታችን ታሳይ ማድረግ መቻል አለበት። ለአንድ ሁለት ቀን ተብሎ ረዥም ጊዜ ከአመታት ልንመልሰው የማንችላቸው ወጪዎች እኛን ደግሞ ወደ ብድር ሊዳርጉ የሚችሉ ጋር መግባት የለብንምና እንደ አቅም መኖር መሰረታዊ ነገር ነው። የሁል ጊዜ ተግባር ቢሆንም የቆጠብነውን ገንዘብ ደግሞ በእቅድ መምራት እንደሚገባም አቶ ደሞዜ አስረድተዋል። ቁጠባ ያው በአንዴ ሊቆጠብ አይችልም። ስለዚህ በየጊዜው በየወሩ ከተገኘው ገቢ ሲቆጠብ፣ ሁለተኛ ደግሞ ያን የቆጠበውን ገንዘብ ደግሞ ነገ ምን ነው ማድረገው የሚል ቅድም ካለው ለመቆጠብ ትልቅ ሞቲቬት ያደርገዋል። ወጪ የምናወጣቸውን ደግሞ የመቀነስ ሁኔታ ይኖረዋል። ቁጠባ ያለውን ጠቀሜታ ያስረዱት አቶ ደሞዜ ህብረተሰቡ፣ በቤተሰብ ደረጃ የቁጠባ ባህሉን ማሳደግ ከቻለ ሀገራዊ ኢኮኖሚን በመደገፍ የስራ አጥ ቁጥርን ለመቀነስ የሚኖረው አስተዋጽኦ ከፍተኛ ነው ይላሉ። ህብረተሰቡ በቆጠበው ልክ ያው ቁጠባ የሚኖርበት ሰዓት ኢንቨስትመንትም ደግሞ በብድር በተለያዩ ነገሮች ለማገዝ ቀጥታ የሆነ ተዛማጅ ግንኙነት አላቸው። ስለዚህ በተለይ ኢንቨስትመንትን ለማደገፍ ስርዓት ለመቀነስና የስራ እድሎችን ለማስፋፋት ያው ቁጠባዎች መሰረታዊ ነገር ነው ያለሁት። እና እያንዳንዱ ቤት የሚደረገው የቁጠባና እያንዳንዱ ቤት ላይ የሚደረገው ወጪ ተደምሮ አገራዊ ላይ ትልቅ የሆነ ተጽዕኖ ይመጣል። ገንዘብን በእጅ መያዝ ያለ እቅድ ለሚወጣ ወጪ አንደኛው ምክንያት በመሆኑ ባንክ በማስቀመጥ ቁጠባ ልምዳችንን ማሳደግ እንደሚገባም ተገልጿል።